ክቡር አፈጉባኤ አገኘው ተሻገር፣ ክቡር የፓርቲያችን ምክትል ሊቀመንበር ደንፋራ፣ የተከበራችሁ የክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ አምባሳደሮች፣ ክቡር አቶ መላኩ አለበል ያማረ ኤክስፖ ያዘጋጁልን እንዲሁም ከእሳቸው ጋር በመሆን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 ኢኮኖሚ መቀየር የግድ ነው። ያልተቀየረ ኢኮኖሚ የጸና ሀገር ሊያቆም አይችልም የሚል እሳቤ ይዘን ኢኮኖሚውን ማንቀሳቀስ እንደ ኢንትሪ ፖይንት ይወስድ ነው። አጠቃላይ ኢንዱስትሪ ነው። ኢንዱስትሪውን በመቀየር በማዘመን እና ምርታማነቱን በማሳደግ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 ረዘም ላለ ጊዜ ውስጥ ከፍተኛውን ድርሻ ሲጫወት ቆይቷል። የቡናን ምርታማነት ለማሳደግ አምራች ኢንዱስትሪው ለችግኝ ፕላስቲክ ማምረት ካልቻለ፣ ለኢሪጌሽን ቲዩቦች ማዘጋጀት ካልቻለ፣ መልቀሚያ መኮትኮቻ ማሽኖች ማምረት ካልቻለ ቡና ብቻውን ማደግ አይችልም። ዘንድሮ 400 ሺህ ገደማ ቶን ቡና ለውጭ አገር ገበያ አውለን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 ባለፉት ሶስት ዓመት ተኩል ውስጥ በኢትዮጵያ አስራ ሶስት ሺህ ስምንት መቶ አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል። አስራ ሶስት ሺህ ስምንት መቶ ኢንዱስትሪዎች። ይህ ትልቅ የምስራችና ብስራት ስለሆነ ይህ ነገር እንዲሳካ መሬት፣ ኢነርጂ፣ ፍቃድ፣ ፋይናንስ በማቅረብና በመደገፍ የበኩላችሁን ሚና የተጫወታችሁ በሙሉ